አለ ውዴቱ ቤተሰቦቼ ለካባ አለ ላስገባ ነበረ ስራ እና ምላች ፈልጌ ነው፣ አየር ቀይሩ እኛ ዛሬ እዚህ ጋ እንገኛለን። የነገን ደግሞ ማንም አያውቅም። ነገን አላህ ነው የሚያውቀው ማለት ነው። እዚህ ጋ ጓደኞቼ አንዷ መግባት አልፈልግም አንዷ እንኳ አለች። ሀቂካ ደስ ሲል አይገልጸው አንዳንድ ጊዜ ሲወጣ ያላችሁ ነፍስ ያችሁን አዲሷ በጣም ነው ደስ የሚለው። በጣም እኔ በቃ ደክሜ ደክሜ ነበረ የሰነበኩት። ባንዲሳ ከንት ልቀቅ ነው ያለ ማለት ነው። ልቀቅ ልቀቅ እና ደስ የሚለው ምን እናንተ መጣችሁ፣ ተደሰቱ። ብዙ ነገር ጀለባ ጀልባ ንጻለን ምናምን አሳያችኋል። ያንን አሁን በጊዜው ይሄ መቃችኋል እላችኋለሁ። ስማ፣ እንዲቀርጽኝ እስኪንች ቀርጭኝ፣ ገልብጠሽ፣ ካሜራ ዩቱብ እየሰራህ ነው። እነሱ ይገባሉ፣ እንደሚጣ ይገቡብኛል። አራ እናቴ ደግሞ ቲክቶክ ላይ አንጥተው በደቂቃ እንደው ያመጡታል። ጥሩ ጥሩ ነው። ይሄ ምንድን ነው ስም? ይሄ ምንድን ነው? ቅጭት ነው ምንድን ነው? ሰበዝና አክርማ ሳ እነግጭ እስኪ። አይዋ ስብሀን አላህ የሀገራችን ስንዴዶና አክርማ እዚህ፣ አጋም የምታዩት ስንዴዶ በልጅነቱ ማን ነው እንደኔ እባብ እየበላው ሲቀጫ አደገ። እኔ በጣም ነበር እንደ ደም ቀጫንቺ ሲቀርጭኝ ዋላ። እንግዲህ እናም እላችኋለሁ ውድ ቤተሰቦች ወገኖች ባህር ተዘፋፍቀን ተዘፍቀን ጨውጠጥተን ምናምን ምናምን ወጣን። አሁን ወደ እየደከመን ነው እየደከመን ነው እየደከመን ነው ወደ ቤታችን የሚያመጣው መለስ ግን ወላሂ ያለው ረሀ ማ አቁል ለኩም በጣም ደስ ይል ነበረ፣ ደስ ይል ነበረ። ወይ ወይ ወይ ወይ! እዚህ ሰፈር ቢሆን ሁሌ ምን ነው ጭንቀት እራሱ አያገኘኝም፣ ሰው አይናፍቀኝም ይመስለኛል። ማኔ ገለመሌ ምናምን ትዝ የሚለኝ ሁሉ አይመስለኝም። እየተቀለዳችሁ ነው። እናማ በጣም ነው ደስ የሚለው፣ ሐቂቃ አንዳንዴ አንዴ እኮ ብራችንን ይዘን መጨናነቁ ሌላ ችግር ነው። ይሄ ግን ነፍስያ ማስደሰት

ታዩዋችሁ ነው፣ ሽጧችሁ እንድመጡ ያ ነው ነፍስ ያለው ደስ የሚል ቦታ ነው ልጅ የምትወደው።